የታላቅ ታሪክና የለውጥ ምብርት የሆነችው ከተማ ይህች ምድር ከሩቅ ስትታይ የፍቅርና የብርሃን ምድር ብትመስልም፣ ከውስጥ ግን የቁጣና የብስጭት እሳት እንደ ነበልባል እየጋየ ነው። ዛሬ የምናየው ተቃውሞ የቅጽበት ስሜት አይደለም። ከፈረንሳይ ታላቅ አብዮት ዘመን የተወረሰ ፍትህንና እኩልነትን የሚጠይቅ የብሔር መንፈስ ነው። ይህ ትግል የዜጎችና የመንግሥት ውል ሲበጠስ የምናየው የዘመናችን ትርኢት ነው። የተቃውሞ ሰልፍ የለመድነው በድሃ አፍሪካ ሀገራት ነው። እዚህ አፍሪካ ውስጥ ሰልፍ አዲስ አይደለም። ነገር ግን አደግን በሚሉት ሀገራትም ውስጥ ሚዲያዎች እንድናይ ያልፈለጉት የተሸፋፈነ የተድበሰበሰ እሳት አለ። ዛሬ ታሪካችን የሚጀምረው ትልቁ ትዕይንት ከተከሰተበት ስፍራ ነው፣ ከፓሪስ ጎዳናዎች። የፓሪስ ጎዳናዎች በድንገት ሕያው የጦር ሜዳ ሆነዋል። ቁጥራቸው በሺዎች የሚቆጠሩ ፈረንሳውያን ዜጎች፣ ወጣቶችና ሽማግሌዎች፣ የእምቢተኝነትን ማዕበል ፈጥረው አስፓልቱን ሞልተውታል። እንዲሁ ትላንት፣ ወይንም ሰሞኑን፣ ወይንም የዛሬ ወር በተፈጠረም ተራ ነገር ተከፍተው ሳይሆን አደባባይ የወጡት ለዘመናት ውስጣቸው ሲቀጣጠል እየኖረ እሳት ስላለ ነው። የእነዚህ ሰዎች መንፈስ ልክ እንደማይናድ ምሰሶ ጸንቷል። ትግላቸው የነፃነት ዋጋን ለመክፈል ቆርጦ የተነሳ የማይበገር ሕዝባዊ ትርጉም አለው። ጎዳናዎች ማክሮን ይውረድ! እናም ሕጋዊነት የለውም! በሚሉ ጩኸቶች ይንቀጠቀጣሉ። ግን መንግስት ለዚህ ህዝባዊ ማዕበል የመለሰው በጭካኔ እጅ ነበረም። የፖሊስ ኃይል የፍትህን ዩኒፎርም ለብሶ፣ ነገር ግን ጨካኝ ልብን ተጎናጽፎ ወጠም። የከተማው አየር በአስለቃሽ ጭስ ተበከለም። ይህ ጭስ ህዝቡን አኮላሽቶ የድምፃቸውን ምላሽ ለመንጠቅ ተጠቀሙበት። የፖሊስ ድብደባና የኃይል እርምጃዎች አይኖቻቸው የታወሩ ይመስል ለፍትህ ጥያቄ ጆሮ አልሰጡም። ጥይቶች እንደ ዝናብ ሲዘንቡ ብዙዎቹ ርቀዋል። ደም ፈሷል። የሰላማዊ ሰልፈኞች መብት በመንግስት ኃይል በግልጥ ሲረገጥ ታይቷል። የፖሊስ እርምጃ ህጋዊነት የጎደለውን በሰልፈኞች ላይ ያለን የጥላቻ ፍንዳታ ይመስል ነበረም። ይህ የሚያሳየው የማክሮን መንግስት ችግሩን በውይይት ሳይሆን በጉልበትና በጭቆና ለመፍታት መወሰኑን ነው። እንደምናውቀው ከቅርብ ጊዜ ወዲህ የፈረንሳይ የፖለቲካ አዳራሽ በረብሻ ታውቋል። ማክሮን የቅርብ ወዳጃቸውን በጠቅላይ ሚኒስትርነት ከሾሙ ከ27 ቀናት በኋላ አዲሱን መንግስታቸውን ካዋቀሩ ከአራት ሰዓታት በኋላ ከኃላፊነት ተነስተው ደግሞ ከአንድ ወር የረፍት ጊዜ በኋላ በድጋሚ ያው ሰውዬ ጠቅላይ ሚኒስትር ሆነው ተሾሙ ሲባል ሰምተን ተገረመናል። የጎዳና ላይ ትግሉ የመላው የፈረንሳይ ህዝብ የተስፋ መቁረጥ ምልክት ነው። ለአርባ ዓመታት ያህል እውነተኛ ፖለቲካ አልተሰራም የሚል እምነት በሰፊው ሰፍኗል። ሰዎች የሚኖሩት በአንድ ትልቅ የውሸት ትርኢት ውስጥ ነው የሚመስላቸው። የፖለቲካው ዓለም በራሱ ያልቆመ ከእውነት የራቀ ትዕይንት ሆኗል። ደግሞ የጎዳና ላይ ጩኸቶች ወደ ጥልቅ ፍልስፍናዊ ጥያቄ እያድጋሉ። የፈረንሳይ ችግር ስሙን ያገኘው ፍሬክሲት ከሚለው የፖለቲካ እንቅስቃሴ ነው። ፍሬክሲት የሚለው ቃል ፍራንስ ኤግዚት ወይንም ፍራንስ ውጪ ከሚለው ቃል የመጣ ሲሆን ይህ ጥሪ ፈረንሳይ ከአውሮፓ ህብረት፣ ወይንም ኢሮፕያን ዩኒየን እናም ከዩሮ ገንዘብና ከኔቶ የጦር ቃል ኪዳን ድርጅት እንድትወጣ የሚጠይቅ ነው። ተቃዋሚዎች በሙሉ ድምፅ ፍሬክሲት መፍትሄው ነው ሲሉ ይጮኋሉ። ለምን? ምክንያቱም የፈረንሳይ ድል ከፓሪስ ውጭ ባሉ ማዕከላት እየተወሰነ ነው ብለው ያምናሉ። ውሳኔዎች ብራስልስ፣ ፍራንክፈርት፣ ወይም ዋሽንግተን ዲሲ ውስጥ ይወሰናሉ። ይህ ማለት ፈረንሳይ በራሷ ሉዓላዊ ሀገር አይደለችም ማለት ነው። የአውሮፓ ህብረት በህዝቡ አይን የሚጨቁን ግዙፍ ማሽን ሆኗል። ተቃዋሚዎች ይህ ህብረት የህዝቦችን አቅም ያኮላሻል፣ የብሔርን ማንነት ይረግጣል ሲሉ ይከራከራሉ። የዩሮ ገንዘብ ስርዓትም ቢሆን አእምሮን የሚያሰትና በራሱ የተበላሸ እንደሆነ ይገልጻሉ። የኔቶ ቃል ኪዳኖች ደግሞ ፈረንሳይን ከማይመለከቷት ጦርነቶች ውስጥ እያስገቧት እንደሆነ ያምናሉ። እውነተኛ ሉዓላዊነት ታዲያ ምን ማለት ነው? የፍሬክሲት ደጋፊዎች እንደሚሉት ሉዓላዊ ሀገር ማለት የራሷን ህግ የምትሰራ፣ የራሷን ምንዛሬ የምትወስን፣ የራሷን ድንበር የምትጠብቅና ባህልና ማንነቷን ከማንም ጣልቃ ገብነት ነፃ አድርጋ የምታስቀጥል ሀገር ማለት ነው። ለህዝቡ ብቸኛ መውጫው መንገድ ነፃነት ነው። ዜጎች ነፃ ህዝብና ሀገር መሆኑን ይፈልጋሉ። ገለልተኛ ሉዓላዊ መንግስትን ይፈልጋሉ። ፈረንሳይም ለፈረንሳውያን የሚለው ጥሪ ፖለቲካዊ መፈክር ሳይሆን የብሔር ማንነት መልሶ የማግኘት የነፍስ ጩኸት ሆኗል። ይህን የፖለቲካ ትርምስ ስንመለከት በተስፋና በህልም ወደ ፈረንሳይ ለመምጣት የሚፈልጉ ኢትዮጵያውያንና ሁሉም ስደተኞች ሁሉ ጠንካራ የማስጠንቀቂያ ደውል ማስተላለፍ ግድ ይላል። ውድ ወንድሞቻችን፣ እህቶቻችን አውሮፓ የምትፈልጓት የብርሃን ምድር ልትሆን ትችላለች። ነገር ግን አሁን ያለው ጊዜ ትክክለኛ ሰዓት አይመስልም። የፓሪስ ጎዳናዎች በፍርሃት ቋጥኝ ውስጥ ገብተዋል። በየአደባባዩና በየማዕዘኑ ግጭትና ብጥብጥ ሰፍኗል። ህዝብና ፖሊስ በጦርነት ቀጠና ውስጥ ያሉ ይመስላሉ። በእነዚህ የግርግር ቀናት ውስጥ ያልታሰበ ጥቃት ሰለባ መሆን ሊመጣ ይችላል። በግጭት ቀጠና ውስጥ ስትገቡ የፖሊስ አስለቃሽ ጭስና የጥይት ሩምታ ዜግነት አይጠይቅምና ሰላማዊ ተመልካች አይታሆኑም በስህተት የመጎዳት እድል እጅግ ሰፊ ነው። ከዚህ ባሻገር የተቃውሞ ማዕበል በሀገር ውስጥ ፖለቲካ ላይ ያነጣጠረ ቢሆንም እንዲህ አይነቱ ውጥረት ባለበት ጊዜ በውጭ ዜጎች ላይ የሚደረግ ጥላቻና የተዛባ አመለካከት ሊነሳ ይችላል። በተለይም የህዝቡ ትኩረት ወደ ራሱ ችግሮች ሲያተኩር የእንግዶች ጉዳይ ትኩረት ሊያውጣ ይችላል። የዓለም መገናኛ ብዙሃን የሚዘግቡት ተራ ተቃውሞ አይደለም። ይህ የህዝብና የመንግሥት ውል ሲፈርስ የምናየው የዘመን ትርኢት ነው። የተቃዋሚዎች የጋራ ድምፅ አንድ ነው። ማክሮን ብቃት የለውም ይላሉ። ማክሮን ከእኛ በላይ ሌላ አለቃ አለው፣ እሱ አገሪቱን ለማጥፋት ፈረንሳውያንን ለመጉዳት ነው የመጣው ሲሉ ክስ ይሰነዝራሉ። እንደ እነርሱ አባባል ከሆነ ፕሬዚዳንቱ በህዝቡ የተሰጠውን ስልጣን ወደ ግል ምርኮ ቀይረውታል። አገሪቱን አግቶ እየገዛ ነው የሚለው ጩኸት በጎዳናዎች ላይ ይደመጣል። ይህን የተቃወሙ ማዕበል መንግስት ህጋዊነት የለውም ወይም ኢሌጅትሜት፣ እና የህዝብ ድጋፍ የለውም ወይንም አንፖፑላር የሚል ስያሜ ሰጥቶት ጸንቶ ቆይቷል። ህዝቡ ፕሬዚዳንት ማክሮን ሀገሪቱን ወደ ጦርነት እየጎተቱ የትችት ድምፆችን ሁሉ እያፈኑ ግን የራሳቸውን ቦታ በግድ እየጠበቁ ነው ብሎ ያምናል። የፈረንሳይ ፖለቲካ ለብዙ አስርተ ዓመታት የጥላ ቲያትር ሆኖ ቆይቷል። በህዝብ ስም የሚደረግ ግን ከህዝብ የራቀ የድራማ መድረክ። ዜጎች መሪያቸውን ለህዝብ ስሜት እውል ሆነዋል በማለት ይገልጿቸዋል። ምክንያቱም የህዝቡ የዕለት ተዕለት ውጣ ውረድ በመንግስት መዋቅር ውስጥ አይታሰብምና ነው። የፈረንሳይን ሁኔታ የሚመለከት ማንኛውም ሰው ችግሩ አንድን ሰው ወይም ኢማኑኤል ማክሮንን ከማስወገድ የዘለለ መሆኑን ይረዳል። የህዝቡ ቁጣ የሚንተከተከው በመላው የፖለቲካ መደብ ላይም ነው። ሰልፈኞች እንዲህ ሲሉ ይጮሃሉ፣ ማክሮን መውረድ አለበት፣ በዙሪያው ያሉ ሁሉም ስልጣን ላይ ያሉ ሰዎች በሙሉ መውረድ አለባቸው ይላሉ። እነዚህ በፓርላማ የተቀመጡ ሰዎች ብዙ ገንዘብ እየተከፈላቸው ሊሰሩት የሚገባውን ስራ አልሰሩም ይላሉ። የፈረንሳይ ዜጎች ተወካዮቻቸው የመጀመሪያቸውን ግዴታ የረሱ ይመስላችኋል? እርሱም ህዝብን መከላከል ነበረም። የፖለቲካ ተቃዋሚዎችም ቢሆኑ ለህዝቡ ክብርን ይሰጡ አይመስልም። በፓርላማ ውስጥ ያሉት ተቃዋሚዎች ለስልጣን ወንበር ሲሉ ብቻ የሚታገሉ የህዝቡን ጥቅም የረሱ ተመሳሳይ ሰዎች እንደሆኑ ህዝቡ ይገልጻቸዋል። ይህ የፖለቲካዊ መደብ ግዙፍና የተባበረ ቡድን ነው። ዜጎች የራሳቸውን ነፍስና ግዴታ የረሱ የፓርላማው አባላትና ሴናተሮች ህዝብን የመጠበቅና የመከላከልን ቀዳሚ ስራቸውን መዘንጋታቸውን በቁጭት ይናገራሉ። የትግል የፓርቲ ትግል ሳይሆን በህዝብና በመላው ስርዓት መካከል ያለም የሉና ፍልሚያ ነው። ህዝቡ ግዙፍና የተበላሸ ቡድን እስካል ድረስ ፈረንሳይ ወደፊት መሄድ እንደማትችል በጥብቅ ያምናል። ይህ የፖለቲካ ሊቃን ወይም ኤሊቶች ህይወት ከሰፊው ህዝብ የራቀ መሆኑም የመላው ስርዓት ስር የሰደደ እውርነት ምልክት ነው። ዛሬ በፈረንሳይ የሚታየው የለዋላዊነት ውድ ዋጋ ለዓለም የሚታይ ትምህርት ነው። የህዝቡ ቁጣና የነፃነት የነጻነት ጥሪ በአውሮፓ ምድር ላይ የሚነድ የእሳት ጫፍ ነው። እንግዲህ ውድ ተመልካቾች የማክሮን ችግር የዲሞክራሲ ጭንቀት ነው። ህዝቡ ለክብሩና ለነጻነቱ ሲል ራሱን ሰጥቷል። ትግሉ አሁንም ቀጥሏል። የፈረንሳይ ነፍስ አሁንም ነፃነቷን አላገኘችም። የታላቋ ፈረንሳይ እጣ ፈንታ በጥርጣሬና በተስፋ መሀል ተንጠልጥሏል። ይህን የፖለቲካ ቀውስና የህዝብ ቁጣ የሚተርክ ታሪክ ከወደዳችሁት ላይክ በማድረግ ሼር በማድረግ እናም አስተያየታችሁንም ከስር በመጻፍ የእኛን ቤተሰብ ይቀላቀሉ። ፈረንሳይ ነጻነቷን ታገኛለች። የሉዓላዊነት ሰንሰለት ይበጠሳል። ለተጨማሪ ልብን የሚነኩና መረጃ ሰጪ የሆኑ ቪዲዮዎች ቻናላችንን ሰብስክራይብ ማድረጉን አይርሱ።